ምን ነው ፈለከው? አንድ ነገር መንገር አይደል? እሷ የኔ ሚስት ናት። የፈለገ ያፈለገ ለምን አትሆንም? በእንደዚህ አይነት ስለ ስራ ነው። ዛሬም እንግዲህ እንደተለመደው አብርሽ ቤት ከተለመደው ውጪ ከተለመደው ውጪ በድብድብ እና በጠብ ለዛውም አማች ቤት ተመልክተናል፣ እና በጣም ገርሞኛል ውድ ቤተሰቦቼ። የእውነት እንደው ይሄ ትዳር እንደሆነት ሁሉም በሰላም እንዲኖር እንደወደደው አለመሆኑ ብዙዎችን አንገብግቧል እና የተፈጠረውን ነገር አብረን አብረን ረፍ የሶቤና እንደው አብረን አቢል ተው፣ ትልቅ ችግር ይፈጠረው በጣም በጣም አዝናለሁ። እኔ እንጃን የቡታ ጅራ የጋሽዬ ልጆች ምን እንደነካቸው። አብርሃም በዚህ ደረጃ ለዛውም፣ አማቾቹ ቤት አስፈቅዶ ሽማግሌ ልኮ ያገባትን ሴት፣ በህግም ብትሄድ እኮ አሁን በጣም አስቸጋሪ ሁኔታ ውስጥ ራሱ ላይ እየፈጠረ ነው ያለው። በስማ የሰው ቤት እንደዚህ ያቀጥቅጥ? አብርሃም ያማል እንዴ? እኔ ትልቅ ችግር ይፈጠራል ብዬ ነበር። በቃ የሆነ እሱን እዚህ ውስጥ የገፋፉት የሆነ አካሎች አሉ። በል በል በል የሚሉት በቃ ይሄ ልጅ በጣም በጣም በጣም በብዙ መልኩ ደካማ ጎኑ ላይ እየተጠቀሙ ማን ስለሆነ ነው። እሱ አንተ ነገሮችን ለምን ተረጋግተ ለማስተካከላት ነው? ነገሮች በዚህ ስንት ጊዜ እሷ ባትኖር ምናምን አለ አደለ? እስኪ ዛሬ ብቻ ወይ ይምጣ። እና እኛ እኮ አይደለም እስከ ዛሬ ጋሽዬን ጠርቶ መፍትሄ ያላገኘው ነገር፣ ደጋግሞ አግኝቷት መፍትሄ ያላገኘው ነገር፣ ጊዜ ሰጥቶ ከራሱ ጋር ተማክሮ እራሱ ብልጠት በተሞላው መንገድ ማምጣት ሲችል፣ አሁን በር ሰብሮ ገብቶ ይሳካልኛል ብሎ አስቦ። ማንም ሰው ክብር አለው ቢናም ልንገር አይደለም

በጣም ከረብሻ እኮ አይተናነስም። ፖሊስ እንኳን የህግ አካል እንኳን ማለት ነው ከፍርድ ቤት ፍቃድ አምጥቶ የመበርባሪያ የማንኳግ የመጠየቂያ ፍቃድ አምጥቶ ነው በዚህ ደረጃ የሚመጣው እንዴ! አረ በስመ አብ እንዴት ነው ግን! መካሪያ አውጥቶት ግን በስመ አብ፣ በጣም አይደለም። እሷ ነው እዚህ ቤት ማስቀመጥ አይችሉም። ነው ሩታ አሁን ላይ እውነት ነው ማለት እየተረዳ ነው ያለው። በቃ ምን አይነት እንትን ውስጥ እንዳለች፣ ምን አይነት ሁኔታ ውስጥ እንዳሳለፈች፣ አሁን በቃ አላደለ ስትወሰንና ስትቆርጥ ብዙ ነገሩ እየተገለጠ ነው ያለው። በስመ አብ በጣም ይገርማል። በዚህ ነው ይያዝ ነው ሚስቱ ነች እንደፈለገ በቃ አልኳት። የእነሱ ነገር ምናምን። እኔ አንድ ነገር መናገር የምችለው አቤል እዛው ጋር መጀመሪያ ይሄ ነገር ሲፈጠር ይሄ ችግር ሲፈጠር ይሄ እውነት ሲሆን ማስተካከልና እንትን ማድረግ ሳይችል ቀርቶ ዛሬ ላይ ነገሮች ከተበላሹና ነገሮች ከቁጥጥር ውጭ ከሆኑ በኋላ አሁን ላይ መተህ አብረህ በር እየደበደብክ አንተም ዘመድ እንደሆንክ ነበር እስከ ዛሬ የምናውቀው። ለምንድን የምታወዛግቡን? ወይ አንደኛውን ያዙ። ሲጀመር ከሩታ በኩል የሚመጡ ዘመዶች የአንድ እውነት ስላላቸው ሊሆን ይችላል፣ ወይም ደግሞ እንደ ሜሪ አይነት ይህ ግን ቆፍጠን ያለ ነው። ዳግመኛ ብዙ ነገሮችን እንትን ካላለ ከእሷ ጋር እንዳለ ብለዋል። ገባህ አላስተዋለም። በኋላ ስለተፈጠረው ልጅ ምን እንስል እንዳለም አላስተዋለም። ይህ ነገር የእውነቴን ነው የምላችሁ ከእንደዚህ አይነት ህይወት ከእንደዚህ አይነት እንትን ይበል ያርቃችሁ። በጣም ያሳዝናል የእውነት አሁን ላይ እኔ በቃ እንትን ልሆን መሆን እየሞከርኩ ነበር፣ ግን በቃ ለመሆን እራሱ በጣም በቃ የሚያስቸግርበት ሁኔታ ነው ያለው ምን ፈልገህ ምን ማለት ነው?

ምን ማለት ነው? አንተ ታሩታ ነህ? ኧረ ያለንበት ክፍለ ዘመናውን መነጋገር ያለብን ሰዓት ነው። አብርሽ ቢያንስ እንደው እንደዚህ አይነት ስህተትን ከሰራ ሚዲያ ላይ ባትለቀውስ፣ በራስ መንገድ ብትፈታውስ። አሁን እኮ ዞር ብላችሁ እኮ አንተም እህትም አይሚም እኮ ዞር ብላችሁ ለምን አታዩትም? ከኋላ ያለውን እስኪ ሪያሊቲውን ነገር ተመልከቱት። እስኪ ወደ እንሱ ከእናንተ ምን እያሰበ እንዳለ ለምንድን ነው በፍቃዳችሁ ከፍላችሁ ለመጠላት የምትሞክሩት? በስማ

ለአንድ ሰው እንደዚህ በስማ በጣም ያሳፍራል። አብርሃም የእውነቴን ነው ምለ የእውነት እኔ በጣም ነው ማፍረው። እኔ እዚህ ላይ እኔ በእናንተ ጉዳይ ተደጋጋሚ ጊዜ ስሰራ ማለት ነው አንድ ላይ የምትሆኑበትን ነገር አንድ ላይ የምትመቻችበትን ወይም ደግሞ ችግሮቻችሁን ፈታችሁ አንድ ላይ የምትሆኑበትን ነገር ነበር። ዛሬ አሁን ይሄ ከዚህ ምን ልማርና እናንተን አንድ ላይ ሁኑ የምልበት አንድ ምክንያት እንኳን አጣው አንድ ምክንያት የሚሆን ነገር እናንተ ትዳር ለማዳን ምክንያት የሚሆን ነገር ምንም ነገር የለም እንዴ ባለን አቅም እኛ እኮ ብዙ ስንደክምና ስንለፋ የሆነ ነገር የሆነ ፍሬ ጠብ ይላል ብለን ነው ግን በጣም በጣም በቃ ወደ ልጅነት ጨዋታ ነው የተመለሳችሁት በስማ አሁን ሰው ደብድበው የእሷን ዘመድ ደብድቦ ገብቶ እሷን ይዞ ሊወጣ ነው ይቺ ልጅ እንኳን እንደዚህ ሆና እንኳን እንደዚህ አድርጉ እንኳን ባለው ጸባይ እኮ ምን ያህል ገፍታና እንቅራ እንደጣለችው እኮ ደጋግመን አይተናል ከአባቱ ጋር አልሆነም። ራሱ መጣ፣ ከእቱን ላከ። ያ ካልሆነ ጊዜ ሰጥቶ ለምን ራሱ አስተካክሎ እንድትመለስ እድል አይሰጣትም? ለምንድ ነው አብርሃም በዚህ ደረጃ በዚህ ያህል ሁኔታ ውስጥ ራሱን የሚጨምረው? እንዴ ሀምብል ሆኖ ራሱን አስተካክሎ እኮ ማለት ነው ከመጣ እሷ ራሱ ፈልጋ ላነጋግር እፈልጋለሁ እስከማለት ትደርስ ነበር። ለምንድ ነው ዚህ መሸነፍ ያልፈለገው አብርሃም? ለማቀት ተረጋግተህ አውራ አውራው ድፍረት ነው። ከዛ ጀምሮ እያረጋጋኋቸው ነው የመጣሁት። እንዴ አቡሽ ምን ከሆነ ነው ጋር ስትከለክለው ነው እንደዚህ የሆኑት። ሁታ ሊያናገራት ይፈልጋል። ምን ማለት ነው? ይዘናት እንዲ አቡሹ ሚስት እኮ ናት። ታናግራት። በዚህ መንገድ መተህ ነው። መጀመሪያ በጸባይ መምጣት ነው። በጉልበት እኮ ማለት ነው ተወጣጥረህ፣ ምን መምጣት አይደለም ካለ በእንትን አይሆንም። ይህ ልጅ ግን አንደኛ እኔ አብርሃም ላይም አንዳንዴ እንድትሉ ያላደረግኩት ምንድነው ብዙንሽ ነገር እየቆጩት ነው ብዙዎች ነገር እያንገበገቡት ነው። ይህ ልጅ በቃ እሷን በማጣቱ በነበሩ ስቶች በጣም እንትን እያለን ያለው ስለዚህ በጣም በቃ ልንረዳው አንዳንዴ የሚገባበት ሁኔታዎች አሉ። በዚህ ደረጃ መቶ የሰው ቤት ሰብሮ ብዙ ነገሮችን ለማድረግ የሞከረው እንድንረዳውና በቃ ሁኔታዎች ከቁጥጥር ውጭ ሆኖበታል ይህ ልጅ ሁኔታዎች ከሚጠብቀውና ከሚንትን ከሚለው በላይ ሆኖበታል። አንድ ልንረድ ያልቻልነው ነገር ሁላችንም ይሄን ነገር ነው። በቃ አብርሃም እስካሁን ይቅርታ አረገችለት፣ አረገችለት፣ አረገችለት፣ ግን አሁን ላይ ሁሉም ነገር እረፍዶበታል። ሁሉም ነገር አጣ። ነገር ግን እነሱ ምላሽ የሚሰጡበት መንገድ ትክክል አይደለም። ማለየት ሂድራቅ በቃ ከዚህ በኋላ ምናምን አይደለም። ነገ እነዚህ ልጆች ወልደው አባቴን እንዲያረጋችሁታል ብለውን የሚያስቡት

እኔ ታውቀኛለህ፣ አታውቀኝም። ምንድን እንዲ የሚወርረው በእውነቴን ነው። አብርሃምን እንዲህ ያደረገው ነገር እንዲህ ያደረገው ነገር ያለፈበት ጸጸት ነው ብዬ ነው የማስበው። ወይም ደግሞ አሁን ሁሉም ስድብ ላይ ሁሉ ምንትን ላይ ሲደርስ ገባቸው። ነገሮች ከቁጥጥር ውጭ ይሆናሉ። ተስፋ መቁረጥ ውስጥ ይገባል። ተስፋ መቁረጥ ደግሞ ወዴት ሊያመራን እንደሚችል ሁላችሁም ታውቃላችሁ። ስለዚህ ይሄ ልጅ ተስፋ መቁረጥ ውስጥ እንዲገባ ሆኗል። በቃ በከባድ ተስፋ መቁረጥ ውስጥ ነው ያለው። ተስፋ ሰው ሲቆርጥ ብዙ ነገር ያደርጋል። ተስፋ ሰው ሲቆርጥ የመጨረሻ ያለውን ማንኛውንም አማራጭ እንትን ይችላል። ስለዚህ አሁንም እሷ ጋር መገናኘትም የለበትም ብዬ ነው የማሰበው። መረጋጋት አለበት። በፍጹም መረጋጋት ነው ያለበት። መራቅ ነው ያለበት እንጂ እሷም ልትጎዳት ይችላል። ማነው ደግሞ ሌላ ቆይ ምን እቺ ልጅ እስከ ዛሬ እስከ ዛሬ ስታለቅስ እነዚህ ልጆች የት ነበሩ የት አናቃቸውም ነበር እኮ እስከ ዛሬ እቺ ልጅ እንደዚህ ሆንኩኝ እንዲጎደለብኝ እንዲተፈጠረብኝ ስትልኮ አናቃቸውም ነበር እነዚህ ልጆች አሁን ከየት መጡ

አንድ ነገር መናገርና ማወቅ ያለባችሁ ሲናገር ሰምታችሁታል። ቤተሰብ አለ፣ ከነሱም በላይ የሆነ እናት አባት ቤተሰብ አለ። እነዚህ ቤተሰብ አብርሃም ምንድነው ብለው ነው የሚያስቡት? አብርሃም ምን ብለው ነው የሚገነዘቡት? አረ ተው ተው ተው አብርሽ፣ አረ አስታራቂ ሀሳብ የሚሆን ነገር አምጡ እንዴ! አሁን እኮ ብዙ ተመልካቾችም እኮ ማለት ነው ሲወርዱ ሲሰድቡ ምናምን። በቃ መፍትሄ፣ ትክክል ስላልሆነ እኮ ነው አብርሃም መፍትሄ የምትወስደው እየወሰድክ ያለው እርምጃ ትክክል ስላልሆነ ከባድ ስህተቶችን እየደራረበ ስለሆነ በቃ ሊረዱ የቻሉትን ሰዎች ተረድተህ የሚሉ ማድረግ ነው። እኔ ለመፍትሄ ማስቀምጠልህ ሶስት ነገሮች አሉ። አንድ ለራስ ጊዜ መውሰድ፣ ለራስ ጊዜ ወስደህ ከሩታ መራቅ፣ በቃ ለራስ ጊዜ ወስደህ እሷን የምታገኝበትን ነገር ማብሰልሰል። ሁለተኛ ወዳጅም ጓደኛ ማውል ለአንተ አልሆነህም መራቅ ነው ያለብህ። በሶስተኝነት ደረጃ ደግሞ እልህ እልህ እልህ መጋባት እንደዚህ አይነት በር ገብቶ እንትን ለማድረግ ምናምን ብቻ ሳይሆን ከሚዲያውም ራቅ ማለት አለብህ። በቃ ራስን ትኩረት የምታደርግበት በሶስተኛ ምል ከሚዲያው ራቅ ልሁን ምናምን ተተህ ከሚዲያው መራቅ ነው ያለብህ። በቃ አብርሃም ምን ሆነ ሰው ማለት አለበት። ከዛ በኋላ ሁሉም ነገር ደረጃ በደረጃ መንትን ይኖረዋል። እሷም መልስ ትፈልጋለች። የት ጠፋ ምን ሆነ ነው የሚለውን ነገር ያስፈልጋል። እቃነች በዚያ አስተራው ነው ያለ ባለ ምን ነገር እዚህ ትዳር ላይ ግን ስንት ሰው ገባ። እዚህ ትዳር ላይ ግን መአት ሰው እኮ ነው የገባው፣ የእውነቴን ነው እነዚህ ልጆች ፍቅር ላይ እኮ መአት ሰው ነው የገባው። የእውነት ይሄን ስናገር በጣም እየገረመኝ ነው መአት ሰው ነው ለማፍረስ ለመበታተን፣ የእነሱን ነገር እንትን ለማድረግ ማለት ሰው ነው። እሷ የኔ ሚስት ናት። እንድናወራት ብታወራት እስከዛሬ እኮ ስንት አወራሃት፣ ብቻህን ግንተ ስንት አወራት፣ ጥለሃት እኮ ይሄድክ እኮ አብርሃም፣ ሞከርክ እኮ ብዙ ነገሮችን እኮ ሞከር ሞከር ሞከርክ። ዛሬ ላይ አሁን ደግሞ ምን ተገኘ? ምንድን ነው አዲስ ነገር እዚህ ላይ አሁን? አዲስ ነገር ተጨባጭ ነገር እስኪ እዚህ ጋር ይምጣ ብንል ምንድን ነው ምንድን ነው? እስኪ አሁን ብታወራትና በታገኘት ምንድን ነው አንተ ጋር ያለው ሀሳብ እንደው የሚቀየረው ነገር

ለሁለታችሁም በቃ አለበለዚያ ይሄ ነው።

አንድ ነገር ንገራረን። ባለፈው መጣሁን፣ በሰላም ላውራት ነበር ከሱ አገር። በዚህ መልኩ እኮ አይሆንም። መምጣት ካለብህም መምጣት ካለብህ ለዚህ መፍትሄ መስጠት ለዚህ መፍትሄ መስጠት የሚፈልግ ሰው ጋር ነው መምጣት ያለብህ። መምጣት ካለብህም መፍትሄ መስጠት የሚችለው ከጋሽዬ ጋር ነበር። ጋሽዬ ነበር ይሄን ነገር ሊያድነው ቢችል፣ ጋሽዬ ነበር ያድነው የነበረው። ይሄን ነገር ሊያድነው መፍትሄ ሊኖረው ቢችል፣ ጋሽዬ ነበር ያድነው የነበረው ማለት ነው። ይህን ነገር መፍትሄ የሚኖረው ጋሽዬ ነበር። አሁን ላይ ነገሮች ካበቁና አንተን ካሉ በኋላ እዛ ጋር አምባጓሮ ብታነሳ አንተን የምትገመተው በቃ አንተን ጭራሽ ሌላ ሰብ የሚወጣል አብራ ያልተረዳው ነገር ማለት ነው። አይደለም ነው እኮ የሰው ልጅ አይጣላ ከቤትሰብዋ ወስደህ ነው አይደለ ብቻህን አስቀመቀው መልሰህ ወደ ቤተሰብዋ ነው የመለስከው ቆይ የሰው ልጅ አይጣላ ስንት ቀን ታጣልታየ ነው የምፈልጋት ከሆነ ብቻህን አየህ አብርሽ እኮ ነው ማለት ተወዳጅ የሆነ ሰው ነበር የዋህ ነው ብዙዎችን በቃ እንትን አድርገውት ነበር የሁለቱ ያላቸው ነገር በጣም ብዙዎችን ይስብ ነበር ግን በዚህ መልኩ መሆኑ በዚህ መኩል መሄዱ በጣም አይጣሉም እንደዚህ አይነቱ ተጣልተው አያውቁም ሰፈር በጥብጠው አያውቁም መንገድ እሺ በሰላማዊ ነው ሰፈሩ በሙሉ የሚያከብረን በዛ ምክንያት ነው ይሄን የተከበረ ቤት ነው አሁን እያስማክ ያለው በየመንገዱ እየመጣ ምን አንተ እሷ እና ማዋራት የምፈልገው ማዋራት ከፈለክ ደውለህ እሷ ፍቃደኛ ስትሆን አዋራት እኮ እንጂ አሁን መጣን ቡርን ቡርን ማለት ነው የሚፈጥሩ ነገር ሌላ ነገር ልንፈጥር ነው ሌላ ነገር የሚመጣው እኔ ያልመጣው ማን ሊመጣ ፈለገ? ምን ልታረጋት እንደምችል በቀጠሮ በቀጠሮ። አንተ መፍትሄ መስጠት አትችልም አብርሃም ያልተረዳኸው ነገር፣ አንተ በቀጠሮ መፍትሄ መስጠት አትችልም። በቀጠሮ መፍትሄ የሚመጣ ነገር መፍትሄ የለም። እኔ መጀመሪያ ይህን ቪዲዮ ከመስራቴ በፊት ሙሉ ቪዲዮውን ሳይ አብርሃም አንድ ፍሬ ነገር አጣሁበት። የእውነቴን ነው የምላቸው ሙሉ ቪዲዮውን እያንዳንዷን ነገር ከሱ የሆነ ሀሳብ ካገኘው ብዬ በጣም ደጋግሜ ያየሁት፣ ግን ምንም አይነት ሀሳብ የሆነ ወይም ደግሞ የሆነ ለውጥ ያመጣል ያልኩት ነገር የለም፣ በፍጹም ማለት ነው ግን በዚህ ደረጃ ከሚሆን መፍትሄ ሊሆን የሚችለውን ነገር ማቅረብ መጠየቅ ነበር የሚገባው። ለምን ትሆናለህ? እኔ እኮ ትናንትና ትናንትና ያለኝ እኮ ትናንትና ነው

ስለተናገረ እና ዛሬ ምንም ነገር ምንም ነገር የተናላችሁበት ምክንያቱም ሪዝን እንኳን እናቃቻለን ሩታን በዚህ ደረጃ ምንም ቢሆን አብሮ ያሳለፉ የሚዋደዱ ናቸው፣ ባታዋርደው አብሮ ብዙ ነገሮችን እስካሳለፉ ድረስ ጀስ በዚህ ሁኔታ ውስጥ ባይመጣ በቃል አደለ ከቪዲዮ እየጠራ መነጋገርና መወያየት ያለበት ትዳር ቢሆን በጣም እመኛለሁ እና ግን እነዚህ ዘመድ ተብዮቹ እነዚህ ሁለት ልጆች ሩታ ህይወት ላይ ምንድን ነው ተጨባጭ ያላቸውን ነገር ምንድን ነው የሚለውን ነገር ስልካቸውን አፈላልጌ ለመጠየቅ ለማናገር እሞክራለሁ። አመሰግናለሁ።